ስራዬ ደግሞ ቤታ ናት። ምክንያቱም አንድ ተነፍሳለሁ፣ ሁለት ለህዝብ አሳውቃለሁ፣ ሶስት ብር እሰራባታለሁ that's it። ያ ነገ ደግሞ እናንተን እንትን ስፈልግ ደሞ ኮንፊደንስን ባዶ አይደላችሁ አታምረም ስል ትመጣለች። ማን ቆንጆ ነሽ መባል የምትፈልጋለች አለ ማን ቤታ እንዴ፣ ያለ ፊት ይዛ ትመጣለች ቆንጆ ብለ በለ አሞግሰኝ የምትላል። እናንተ ቤታ ሰሞኑን አላማራበትም ስ ድሮም እኮ ያሐረር ሰው ብላ ትመጣለች። አውቃት ድሮም ያሐረር ሰው አውቃለሁ። ማን እኮ ሰው እንዳሳሳተሽ ይገባኛል ብላ እንደምትመጣ አውቃታለሁ። ያ ከቤታ ጋር ተጣልተ ነው ገና ዘንድሮ የሚሰማ ለገይስ ገና ዛሬም የሚሰማ ሰው አለ። ገና አሁንም የሚሰማ ሰዋል። አረ ከመቼው ሪከርድ ተደርግ ዩቱብ ላይ እንደጫኑት የራሴን ቪዲዮ አሁን ማለት እንደዚህ ብዬ ራሴን አየሁት። እስቲ ያ ራሴን አየሁት። ከመቼው ሪከርድ ከባር ሰዎች ናቸው ሪከርደሮች ጋር እ ከመቼው እንደዚህ ከእንትን ሪከርደሬ ጋር አገኝ አየሁት ራሴ ራስን ስታይ ግን እንዴት ነው የምትፈራው? ጋይስ እኔ እንኳን የመልክ ጂ ራሴ ማየት የፈራው እ ዊንተር ገባ እንዴ? በረደኝ። ብርድ ብርድ አለኝ። ያ ብርድ ብርድ አለኝ ዴቦ። አንድ አንበሳ ሲለቅ ብርድ ብርድ አለኝ። ያ አንድ አንበሳ እናቴ ላይ ሲለቅብኝ ብርድ ብርድ አለኝ። ይላል እኮ ሀብት ሲበዛ እኮ ይበርዳል ጋይስ። ቴንኪዩ ዴቦ። ባይ ዘ ዌይ ባይ ዘ ዌይ ንገሩት። ገብቶ ቢናገር ደስ ይለኝ ነበር ያ ገብቶ ቢናገር ደስ ይለኝ ነበር ያ ነገሩን በሄለን ሾው ትላንትና ለጎችና ለማሜ አግዘሽ ይቀርታል። ይቀርታ ለጎችና ለቤታዩ አግዘሽ ማሜን አጥበሽ፣ ሳምንት ሳይሞላሽ ቀዝረሽ ደግሞ ሁለቱም ታጥቢያለሽ። ስለዚህ ምንድን ነው ሄሉ ብነግርሽ ጥቅም የለውም። እውነቴን ነው የምልሽ፣ በእውነት ምንም ፕሮዳክቲቭ የሆነ ነገር እየሰራሽ ነው ብዬ አላሰብም። ጥቅም የለውም። ምናቱ ምንድን ነው የሚያጣላሽ? አንቺን አልሰደቡም። አንቺን አልተናገሩም። አንቺ ጋር ያልደረሱ ሰዎች ጋር ሁልጊዜ እየመጣሽ በገጅ ካል፣ ችግሩ አንቺ ጋር ያሉ ማለት ነው። ማን ነው? እኔ ደግሞ አንድ ነገር ልጠይቅ ሁል ቀን ያልሰደበኝ ሰው ነው የምትለው? እኔ ስለማሜ ሳወራ ለምን ዝም አልክ? ነው ትርገጣት ብለህ ነው? ትርገጣት ብለህ ነው ጥግን ይዘህ የተቀመጥከው? ማሜ እናትህን ገላብህ አለች? ወንድምህ ላይ ዝታ ነበረ ወይ? አባትህ ላይ አላግጣ ነበረ ወይ? ምን ላይ ነበር? ድሮም እኮ በሬካ እንትን በሬ ካራ ምን የሚባለው በሬ ከአራጁ ይሆናል። ኮሶን ስለግጣት ዝም ስትል አልነበረም እንዴ? ጂንጂን ሰባት አመት ስለግጣት ጸጥ ስትል አልነበረም እንዴ? ስራዬ መርገጦ ሆኖ እንዳልሆነ ደሞ ታውቃል። ራስ ሺህ ጊዜ ተናግረኸዋል። ስለተናገርኳለህ እውነቱ የምንሰማው ቪዲዮ ላይ አንተ እውነት ያወራ ከመሰለ በዛው ላይ ሪያክት እናደርጋለን። ጥፋተኛ ከሆንክ ደግሞ እዛው ላይ ከህዝብ ጋር የምንዳኘው ነገር እንደሆነ ከጥንት ታውቀኛል። ገባ ያ? አሁን እቺ ሸርሙጣ በግድ በኪኒን ኃይል የቆመች ሴትዮ አንድ አንበሳ እና በምናምን አለምን የምትቆጣጠር የሚመስላት እኔን በዛ የምትቆጣጠረኝ ዮኒ ይመስላል። እንደዛ ታስባለ ዮኒ። እኔ ዩቱብ ላይ ቁጭ ብለንኩ መቶ ዶላር እንዲ ቁጭ አይተ የሚገባልኝ የሚገባልኝ አይተ ቶፒክ አድርገ ይሄ ነበር። ታስተውሳለህ አይደል? በአንድ ቀን ለዛም አንድ ቀን ሙሉ አይደለም፣ አንድ ሰዓት እኔ ፔጅ ላይ አልነበርክም ያኔ አንድ ሰዓት ለኔ ብርቅ ሆኖ ነው አንድ ሰው ጊፍት የሚሰጥ። ፎር ኮንትሮል ዩ ገብቷል። ያ ምን አይነት ኮንፊደንስ እንደሌላትና ኮንትሮል ልታረግ እንደፈለገች ልንገርህ ስለጠየከኝ ማለት። ሌላም ቪዲዮ አለ ግን ሰምቸዋል፣ ሙሉን ባልሰማ ማለት ነው፣ የተቆራረጠን እንጂ ዩቱብ ላይ አላገኘሁትም። ምንድን ነው ያልከው? ሰው ሳይደርስብሽ ይሄን ለምን ትደርሻለሽ ነው ያልከኝ። እሺ፣ መጀመሪያ ጸቡን ለምን እንደተነሳ ልንገር። እንደሰማህ አውቃለሁ። ይሁን፣ ግን ስለጠየከኝ ልንገር። እሺ፣ ስለጠየከኝ ልንገር። ባለፈው እና ሀቢባ ሀቢባ እኛ ጋ ኑ ብለህ እነዚህ በጎ አድራጎት ነው በግ አድራጎት የሚባሉትን የሚባሉት ስትጋብዙ ሀቢባ ቀረች አይደል? ሀቢባ ቀረች። ስትቀር እንኳን ቀረሽ ትክክለኛ ቦታ ነው የቀረሽው ብዬ ኮንፊደንስ እንዳላት ተናገርኩ። እውነቷን ነው። እንኳን አልመጣችም እናንተ ጋር። ለምን እንደሆነ ታውቃለ ለማሞ ሞቂያ የፈለጋችሁት ላይ ፈለጋችሁት። እውነቱ ልብ ያውቃል። ይሁን እንደገና ደግሞ ሲቀጥል ለማሟሟቂያ ባትፈልጉ ኖሮ እያንዳንዱ ሰው ላይ ኤቪደንስ ይዛችሁ የአንድ ሰው ይሄን ኬዝ እስቲ አስረዳን ትሉ ነበር። እስከ ዛሬ አመት የሰበሰቡትን ብር ምን ያህል ብር ተሰበሰበ? እንዴት ተመጣች? እንዴት ተወለድክ? ምናምን የሚል ኢንተርቪው አትጠይቁም ነበር። ዋና የመጡበት መታችሁ ራሳችሁን ካላብራራችሁ ህዝብን እንቀይርባችኋለን ብሏል ቴዲ። እዛ ጋር የተገኙት ህዝብ እንዳይቀየርባቸው ነው። እነማ ብር የሚያሰባስቡላቸው። ገብቷል። እኔ ሰው መጥቶ እርጅኝ ሲለኝ ከቻልኩኝ እረዳለው እንጂ በካልኩሌት አይደለም ሰው ምትረዳ። ገብቷል። ሰው ከቀረ በጎ አድራጎት እኛ ጋር አይመጣም። በዛ ላይ በምን ሜክ እናደርጋለን ብለው ስጋት ያለባቸው ሰዎች እናንተ ጋር መጡ። ከቀሩት ውስጥ ሀቢባ ናት። ገባ? በዛ የተነሳ ስለ ኮንፊደንስ ስናወራ በመጀመሪያ ደረጃ ኮንፊደንስ ያለት ሀቢባ ናት። ከዛን ሁለተኛ ደረጃ ስንትና ስንትና የተባለ ቴክስት ሲጻፍ መማርስ መማር ኮንፊደንስ ቢኖራት እዛ ሄዳ ማንቺ ጋር መጥቶ የሚረዱትን ሰዎች እናስቀራለን ስትባል ፈርታ አትሄድም ነበር አለ ይሄ አንዱ ኤቪደንስ ነው። ቤታ ሲባል ቤታ ዝና እንጂ ዝና እንጂ ኮንፊደንስ የላትም አልኩ። እውነቴን ነበር እኮ ዮኒ። ተጣልተን እኮ አይደለም እኮ እኔ እኮ መቅረቷን እራሱ አላውቅም ነበር። ይሄን ደግሞ መቼ ነው ያወቅኩት? ከረፈደ መቼ ነው ጆከር ነው ጀሬካን የሚመስል ልጅ አለ አይደል? ግማታ እሱ፣ እነ ሚኪ እነ ሞኒካን ታውቃቸዋለህ? ፖለቲካ ውስጥ ነበርክ፣ ታውቀዋለህ። እንዴት ብሎ ኢትዮጵያን ሲያብጠለጥሉ እንደሚውሉ ታውቃለህ። ገባህ? በነሱ ምክንያት ለእነሱ ሄዳ ጊፍት እንደሰጠች የጉቺ ቪዲዮ ደረሰኝ። ከአንድ ቀን በፊት ጉቺ አስር ሰዓት አጠገቤ ቁጭ ብላ እዚህ ስናወራ ስንጫወት ምናምን ምናምን ነበር። ኢንተርቪም ስናደርጋት ነበር። ማታ ላይ እነ ሚኪ የሳሚ ፎቶ ለምን ይለጠፋል ብሎ ኢትዮጵያኖችን ይሰድባሉ። ማነው ሳሚ? ይሄ ሰባ ደረጃው፣ የጉቺ የታማችበት የእሷ ተስፈኛ የእሷ ግርማ ሞገስ ገብተዋል። ኢትዮጵያኖች ለምን ትለጥፋለ ብለ አንተ ከተሳደብክ እኔ እለጥፍላለሁ አልኩት። አንቺ ነሽ እንደው የሚያሰደብሽ እንደዚህ አይነት በሬፊት ይዘሽብን የምትመጪው አልኳት። ከዛም ጉች እየሮጠች መጣች። አላውቃቸውም እኔ ድምጻቸው ደስ ስለሚለይ ነው፣ እንደዛ እንደዛ አለች። ኦኬ ስለማታውቂያቸው ቪዲዮዋቸውን ላሰማሽ ብዬ አሰማዋት። ካሁን በኋላ ምን ታስብ ያለሽ ከነሱ ጋር ያለሽ ሪሌሽን ስላት ወደ ኤርትራ ወሰዱት ገባ ስራ ወሰዱት። ይህንን ጅብ ፊት ይዛብን የመጣችው ሰነት ግዴታ ሳሚ ሲጠራ እሷ ትጠራለች፣ ፎቶን ስፖስት እሷ ትመጣለች። እነዚህ ሰዎች ባለጌ ናቸው ብዬ ነግረት ሚኪ የድሬዶ ሸርሙጣዎች እያለ ነበር ሲናገር የነበረው። እቺ በአስር ሳንቲም የምትነፋ ብሎ ራሱ ጉቺን በትግረኛ ይናገራት ነበር ጆከሩን ሁሉ ቀን የአማራ ጠላት መሆኑን ስለምነግረው፣ አሰብን ቀይ አፈር ነው ቀይ አሰብን እንሰጣለን አለች፣ ምናምን የሚል ፖለቲካ ይዞ ሙሉ ድሬዳዋን ሲሳደብ ነበር። በጅብ ሁላ ትነፋላችሁ እያለ ማለት ነው። በጅብ ሁላ ትነፋላችሁ። እሱ ስላለ ድሬዳዋ ድምፅ አትሆንም ወይ ድምፅ አትነፍግም? ግን ቢሆንም ቤታዛ ላይ አስተያየት ሰጠች። እየሰማኸኝ ነው? ይሁን አስተያየት ሰጠች። ምን ብላ ሰጠች? ጆከር እውነት በጣም ታሳዝናለ። ታውቃለ? ድሬዳዋ ላይ ስንት ፋን ነው እንዳለ። እነ ሳተናው እኮ ከዛ ነው ያወጡት። እነ ሳተናው ከዛ ነው ያወጡት እና ሙሉ ድሬዳዋን ስለተሳደብ ከአማራ ተከፍቶብሃል አለች ለጆከር። መልስ ባትሰጠው ኖሮ ለምንድን ነው ቤታ ድሬዳዋ እየተሳደበ ዝም ያለችው ቢሉኝ እኛ ሀረሮች ለባለጌ መልስ አንሰጥም በሚል እንትንላት ነበር፣ ዲፌንድ አረጋት ነበር እሷ። መልስ በዚህ ነገር ከገባች እኔ መጥቼ ጠየኳት ምንድን ነው? አንድ እንደዚህ ተቀለሽ ልሾሱ መጠየቅ ይህም ባለጌ ልጅ ማለት ነው። አይገባው፣ የራሷ ጉዳይ ነው። መቅለሽለሽ ግን አማራው ከፍቶታል፣ አንተ ሁሉንም ስለሰደብ ካለች እኔ ደግሞ የጠየኳት ምንድን ነው፣ ድሬዳዋ የብሔር ብሔረሰብ መኖሪያ ናት። ሌላውስ ብዬ ነው የጠየኳት። ሌላውስ ገብቷል። ሌላውስ የጆከርን ሞራል ለመጠበቅ ስትይ ሌላው የብሔር ብሔረሰብ ድሬዳዋ ላይ የሚኖር ሰው ለነሱስ ማን ነው? ምን ብለሽ ነው የምታስረጃቸው? አልኩ። ገባ ያ በጣም ከመሄዴ በፊት መልስ ተስጥበት አልኩ። ከዛን ሄድኩበት የሷ ሆነ የሱ የኔም ሆነ የሷ ፎሎዎች ገቡና ሄለን፣ አሁን አንቺ ስትናገሪ ስንሰማው ያ ጥፋት እንደተሳሳተች እኛ ራሱ ገብቶናል ግን በውስጥ አናግረናት ላይቭ ላይ ገብታ ልትናገር እንደሆነ ቃል ገብታለች። በቃ ቆይ እሷን እንስማ ተባለ። እሺ አልኩኝ። ከዛ ላይቭ ላይ ስገባ ይሄውና አሁን ገብታ እየተናገረች ነው፣ ግቢና ስሚያት አሉ። እዚሁ ላይቭ ላይ ሆነን በሌላ አካውንት የኮምፒውተር ዝም ብዬ ገብቼ ሳይ ጉጭ አጠገቧ ስለገባችን በጣም ይቆጨኛል። ያችን አሮጊ ስሟን አትጥሩብኝ አትልም፣ ዮኒ አትልም ለቬሮኒካም ሆነ ቬሮኒካ ለሞኒካም ሆነ ለምናምን ጊፍት መስጠት መብቴ ነው። ወስዳ ወስዳ ወደ ሞኒካ ማንም እኮ ከሞኒካ ጋር ያያያዛት ሞኒካ እና እና ሚኪ የተጠሩት የተጠየቀችው ጉቺ ናት እንጂ ቤት አልነበረች። ለድሬዳ መልስ ስለሌላት ወደ ፖለቲካ ወደ ኤርትራ ወሰደችው። ገብቷል ያ ከዛ እሷ ጋር ከዛ እናቷ እንጀራ እናቷ ማለት ነው የአባቷ ሚስት አሁን አሜሪካ አለችው ደወለችላት እንደዚህ እንደዚህ በየጠበቅንሽ ነው ምናምን አለቻት ከአሁን በፊትም እንኳን ሰድባኛለች እኔ እዛ ላይ ነው የሰማሁት በሃቢባ ኮንፊደንስና ምናምን ሳወራ እሷ መጣላቷን ከኔ ጋር እኔ እንደተጣላንም አላውቅም ነበረኩ መቼ እንደቀረች ራሱ እኮ ልብ አላልኩም እንደምትመጣ ነበረ የማውቀው ማለት መቼ ቀርታ እንደነበረ እራሱ ኖታ ላይ አልያዝኩም። የሚገርም ነገር ለእናቷ ስትነግራት ማለት ለእንጀራ እናቷ ስትነግራት እዛ ቪዲዮ ላይ ነው የሰማሁት። ሙልጭ አድርጋ ስሰድበ የነበረ ነበረ። ባለፈው ኮንፊደንስ የላትም ምናምን ብላ ያን ጊዜ ደነገጥኩ ይሆን። ቆሌ ግፍፍ አለ። ቆሌ ሀይ ግፍፍልህና ሀይ። እኛ ስናወራ የነበረ እኮ በስድብ አይደለም ሄለን ቆንጆ ነሽ ግን ከንፈሪ ስስ ነው ብትለኝ፣ አሁን ይሄ ስድብ ነው? የሆነ እውነትህን ነው እኮ የተናገርከው። የእውነት ስድብ እኮ አይደለም። ሀይ ቀልቃላ እብድ ነገር ነች። የሆነች ቀዌ ምናምን ነጭ ቅማል፣ ጥቁር ቅማል ይላሉ። እውነታቸውን ነው እኮ። እውነት ነው እኮ ነጭ ቅማል። ቀበቶ አስፈታለሁ እኔ ታውቃለህ። ይሄ ነው ብለህ መናገር አትችልም። ሁል ቀን የሌለህን ማንነት ስነግርህ ዮኒ፣ ጸጉሩ እዚህ ላይ ነው ብለህ አሁን ምንድን ነው የሚሰማ? ዮኒ አሁን የዮኒ ጸጉር ወርዶ ወርዶ እዚህ ጋ ነው ብዬ ባሞግስህ እውነት አሁን ቴንኪዩ ትለኛለህ? ይሄን ያለው የምንጃበዘው ዩቱብ አሁን ናይ ተመልሰናል አለ ዩቱብ ጋይስ እናና የ ሲቋረጥ ተወል ተቋረጠ፣ በሉና ጻፉ። እሺ ለምን እዚህ ካልዞርኩኝ ኮኔክሽኑ፣ ጽሑፉን አላየውም እንጂ ጽሑፉን ይጽፍልኛል እኮ ውጭ እና ግቢልኛል። ኮምፒውተሩ ሪስታርት አድርጌዋለሁ ዛሬ ዝም ብዬ ስለገባው እና ልክ እኔ እንደደረስኩባት ነው። አንተ ቁጭ ብለው የምታወራ የገባችውን ቆጭቶኛል። ጉጭ እኮ እሷን ተከትላ ነው የሆነ የመጣችው። እሷ እኮ ከወር በላይ እዚህ ቁጭ ብላ ስታወራ፣ ጉጭ እኮ ገብታ ጽፋ አታውቅም ነበር። አሁን ነው እኮ መግባት የጀመረችው ሄልዬ እንዳላለች። ሄሉስ ምን አለች? ሄሉ ትስደበኝ እንደፈለግ። ሌላው እንደዚህ እንደዚህ ነው ለ እሷ አባ እንትንሽ እንዴ ፈነጣጠር ነው የምትለው። በሳቅ ነው የምትገለኝ። እኔ እሷን ሄጄ ሰማለሁ እንዳላለች አሁን ምን ትላለች? ሐምሌ 7 ላይ እንደዚህ የተፈጠረ ህዳር 3 ላይ እንደዚህ የተፈጠረ የሚል ሰው አንሰማማ አትልም? እና ተቀየርሽ ትለኛለ እንዴ። ይሁን ገባ። እኔ ነኝ እንዴ ቤቷ ሄድኩት? ይሁን አንበሳ ይዤ ሄድኩት። እኔ ነኝ እኔ ኮው ላይ ስለአንተ ሳወራ አንተን ስናገር ወይ አንተን ሳሞግስ ዮኒ ጊፍት ይሰጠኛል ብዬ አስቤ ነው። አንተ እንደምትሰማኝ ራሱን ያውቃለሁ። እኔ የምመጣው ለአወራ ነው እኮ የምመጣው። አወራለሁ፣ ስጠግብ ተኛለሁ። ዚስ ኢዝ ሚ ታውቀኛለህ። ከዩቱብ ጀምር ገባችሁ። ጂጂ ሰባት አመት ቶፒክ ማረጋት አንድ ቀን አልስመልሳለኝ ነው ዮኒ። አይ ጀስት ፎከስ ኦን ቶፒክ ትራምፕን እዚህ ስንሰድ ውላለን ታውቃለ። በእንግሊዝኛው ለስንት መልእክት አስተላልፌለታለሁ። ስለተናገረኝ ነው እንዴ? በላ ነው ማሜ ስንናገራት አንጀቴ እርሷል ብለ ጥግን ይሰቁጭ ብለ ነበር። ሁላችሁ ሚዲያ ላይ ያላችሁት ወላ ጆከር ወላ ምናምን፣ ሁላችሁ አንጀታችን ቅቤ ጠጣ ብላችሁ ነበር ምሰሙት የነበረው አሁን ሄለን ባለጌ የሆነች ትላላችሁ። እኔ ገይስ ኮንዶም ሻጭ አይደለሁም እኔ ሸምሱ ሸምሱ ሱቅ አይደለሁ። እሺ፣ የውነት እነዚህ ኮንዶም ቢበላሽ እንኳን ሰፍቶ የሚደረጉ ሁላ ማለት ችጋራም ሊቃን በርስ ያንኳኩ ኮንዶም አለሽ እንትናለሽ ብሎ ኮንዶም የሚበዳደሩ ሁላ እዚህ ድራማ ይሰሩባል እንዴ? ስታስበ ነው አንተ እንደዚህ ስለ ሊፕስቲክ እና ስለ ሜካፕ ሲያወራ የሚሆኑ ሴት ጋር ኔ ጓደኛ መሆን ይመስላል። እኔ አሁን ረዥም ሳ ከነሱ ጋር መውራት ትችላለሁ። አይ እንደሚጨንቀኝ አታውቅም። እኔ ከወንዶች ጋ ነው እንደው ምቀርብ እንትኔ ቀርቶ እንትኔ ሊመጣ ፒክኔ ረጂም ፒክኔ። እንደዚህ አይነት ሴት ጋር እንዴት ነው እኔ ጓደኛ ትሆናለች ብለህ ምታስብ? የእውነት ቂጣቸውን ጎረቡሩና ቂጣቸው ሲወጣ መቶ ያነቃቅሱባል። ዲቦራ በጣቱ አይደለም አባ ወይ ያረብ፣ እቤት ውስጥ ያለ ማንኪያ ሹካው ለቂጧን የነካካ እንዳለ አሁን እኮ ደረሰኝ። እኮ ቪዲዮ ቲክቶክ ለራሱ ስንት ነገር ስላለው ይሄን ነገር አሳይቼ እንደገና አይደረገምብኝም። ቀስ በቀስ ነው አባ ሹየ ሹየ ይላል አረብ ሹየ ሹየ፣ ስቴፕ ባይ ስቴፕ ስቶን ባይ ስቶን ይላል። እህት አለ ሚገርም ሹካ ይቀር ይሁን። ያየሁት ቴዲ ባለፈው እኮ ለምሱ ጋር ተላከ ኢንተረስት አለ ወይ የተናገርኩት እንጂ እኮ እውነቱ ነው እኮ። ይሁን እንዲህ ለምታደርገው ይሁን። ሰስፔንስ ትፈጥራለች፣ እንደዚህ ታደርገዋለች። ከዚያ እንዴት ትስቃለች። ይሁን ደረሰኝኩ በዚህ ግርግር ስንት ነገር እያለ ጋሽ ፍሪዝ እያደረገ ነው አሁን ፍሪዝ እያደረገ ነው። እዚ ጋ አሁን ተብተብ አርጉ ኮፒ ሊንክ አርጉ። እንደዚህ ሲሆን አውቃሉ። ገባችሁ? ያ ሂዱ ሂዱ፣ እንትኖች አሉ። ያ ሸፍኑት ከበር አርጉት። ስ እኛ እናውራ ናናዬ። ሲቋረጥ ተቋረጠ ብለሽ ተደጋጋሚ ጻፊ እሺ። ሲቋረጥ ያ ለምን እዚ ጋ አላየውም? ቴክስቱ የእውነት እንደዚህ እንዲ ከፍታ እንዲ ዝግት እንዲህ ከፍታ እንዲህ ዝግት ታደርጋለች። ጋይስ ማንኪያ ሹካ፣ ጋይስ እንትን ብቻ ነው የቀረው መክተፊያ፣ መክተፊያ። እርግጠኛ ነኝ መክተፊያው ራሱ ገና ትፈልጠዋለች ብዬ ተስፋ አለኝ፣ በዚህ አካሄደው። ጋይስ እኛ ቂጣችንን ለመሽኒያ፣ አንድ ሰሞን ደግሞ ለሞለጃ ነው የተጠቀምነው። አሁን ደግሞ ለመሽኒያ ነው። እነሱ እቃ ማስቀመጫ ነው፣ ቁምሳጥን ነው ቂጣቸው ጋይስ፣ ቁምሳጥን የጠፋባችሁ ጨርቃጨርቅ ካለ እነ ዲቦራ ቂጡስ ፈልጉ፣ እነ ቤታ ቂጡስ ፈልጉ፣ እነ ጉቺ ቂጡስ ፈልጉ። እቺ የወንድ እቃ ቦርሳ ሁላ ማለት ነው። እውነት እቃቸው ቢፈተሽ ብዙ እቃ የሚንጠባጠብበት የእቃ ቦርሳ፣ የወንድ እቃ ቦርሳ፣ የወንድ እቃ ቦርሳ ሁላ ልቃ ይሞታሉ እዚህ ኪታቸውን ጫው እያጠኑ የሚያድሩ ሁላ ለቃሚ። እኔ የማንም የሸርሙጣ ማህበሮኛ ምስር ለቃሚ ሆኜ አላውቅም። ጋይስ ሪፖርት አለ። ለምን ዲፖርት አታረጉም? ጋይስ የማንም ምናምን ቴ ሪፖርት ቢያረግ ባያረግ ምን ያመጣል? የእውነት አይ ቴል ዩ ዘ ትሩስ ይላል ህሞጣዬ። አይ ቴል ዩ የእውነት ሰምተህ ቆርጠህ ላክለት። ቆርጣላክለት ቆርጣላክለት ጋይስ ምናምን ተልቃን እንደዚህ የሚል ጽሁፍ ስታየው እናንተ ደግሞ በኮፒ ሊንክ በምናምን በጊፍት አጣፍፉት። እሺ አሸንፏችሁ። አስር ሰው ይበቃኛል ጋይ። አስር ሰው ቲክቶክ ጊፍ ካገኘ ኮፒ ሊንክ ካረገ፣ አንተ ሪፖርት ብታረግ። እኔ አሁን የሆኑ ሰዎች ሪፖርት አድርጌ ነበር ምን መልስ መጣልኝ? ሪፖርትሽን አይተናል፣ ግን እዚህ ሰው ላይ ምንም አይነት ጥፋት አላየንም የሚል መልስ አይመጣልኝም። እሺ እነዚህ እስካሞች ምናምን አለ። ከባለፈው ቲክቶክን ስለተሰረቀ እስካም ነው ብዬ እንትን ሳረግ ቲክቶክ ምን ብሎ መለሰልኝ? አይተነዋል፣ ሪፖርትን፣ እናመሰግናለን ለሪፖርት ግን እንትኑን አይተነው ጥፋት አላየንበትም የሚል እንትን ሳይ ሳቅኩ ለራሴ እግዚአብሔር

ዛሬ ድርግም ቢል ነገ መጣል። ምክንያቱም ያን ነገር ለምጄዋለሁ። ይሁንት ያ ዛሴት ያ ቆይ በሌላ አካውንት ደግሞ ከፍታችሁ ታዩኛላችሁ። ያ ማለት ምንድን ነው? ምን ያህል ሰው እንዳየ ጆሌ ተኛ ሼሪ ጎዳ ተብተብ ጎዳ ማሬ ጎዳ ያ ካሁን በፊት በአማራ ደም ሻምፓኝ ምትበትን ጅጂ ብለን ቂም ይዘን ቴንክ ዩ እንደተባለን ሁላ አሁን ደግሞ በኦሮሞ ደም ሻምፓኝ ስትከፍት የነበረችውን እበቀላታለሁ ምክንያቱም እኔ ለሁሉ? ነጻ ውጪ ነኝ። የሁሉም ድምፅ ነኝ። የሁሉም የአረብ ሁላ ሳይቀር እንትን ነኝ። ያ ጀስት እንትን ብል ጀስት ያ ሚ ላይክ ዚስ እሺ። ያ አያም ኖት ጭፍን እንትን አይደለም። በሻምፓኝ ላይ የደነሰችውን ቁጭ አድርግቼን ያስለቀስኳት አሁን ደግሞ በኦሮሞ ሻምፓኝ ላይ የጨፈረችውን በትግራይ ላይ የጨፈረችውን አማራ አህያ ብሎ እንዲሰደብ ላደረገችውን፣ አሁን ደግሞ እሷን ነው መበቀል ይሁን እንዴት ለመሰላችሁ ኮንፊደንስ የሌለውን ሰው